እና ደግሞ እዛ የምትሰራበት ስራ ማለት ነው። ቁጭ አርገት እንደ አሻንጉሊት ፊት ለፊት ቁጭ አርገህ፣ እሷም ትሽጥ፣ አንተም ሽጥ፣ ልጆችም እዛው ይዝናኑ ምን ችግር አለው? ማንን ይክፋው ብለሽ ወልካም ቱ ዱባይ በሚለው ፕሌን ነው። ስለዚህ ብቻ ደስተኛ ልትሆኚ ይገባን ላይ ማለት ነው ሁሉንም ከልጆችሽ ጋር ስላለሽ ብቻ አጣኛ አናቀውም። ልጆቻችን ጋር አብረን ኩነን አናቀውም። ግን ልጆችሽ ጋር ስለሆንሽ ብቻ ይሄ ብቻ በቂሽ ነው የእኔ ቆንጆ። ወላሂ ያኔ እንደዚህ ከልጆቻችን ርቀት ስናኸር ነው ሁሉ ነገር የሚገባንና፣ ግን ከልጆችሽ ጋር ስላለሽ ብቻ አልሀምድሊላሂ ነው ማለት ያለብሽ ማለት ነው። ካንቺ በላይ ያለውን እያየሽ ሳይሆን ካንቺ በታች ያለውን እያየሽ ማመስገን ነው የሚገባሽ የእኔ ቆንጆ ማለት ነው። ስንት ያንቺን ያንቺን ደረጃ ደግሞ ስንት የሚመኘው አለ፣ ስንት ፈልጎ ያጣው አለ። ስለዚህ የጎደለብሽን ብቻ ሳይሆን መመልከት ያለብሽ ያለሽን የሰጠሽንም የእኔ ቆንጆ ማለት ነው። የጎደለሽን ሁሉ ካሰብሽው በከባድ ነው፣ ግን የሰጠሽን ስታመሰግኝ የነሳሽን እንደሌለ ይገባሻል። በዛ ላይ ከልጆች ጋር ዘና ፈታያልሽ ቤትሽ ቁጭ ብለሽ የቤት እመቤት ሆነሽ። እርግጥ የጎደለብሽ ነገር ሊኖር ይችላል፣ አይታወቅም ላክን ግን ከልጆችሽ ጋር ስላለሽ ብቻ አልሐምዲ በየነ ቆንጆ። ሳናስበው ወጥተን እንደዚህ አይነት ጣጣ ጣጣ ነው። እባክሽ እንዳትወጪ ወደ ሀገር የምትይው ወደ ውጭ የምትይው ነገር አልደግፈውም ባይዘው ወይ ማለት ነው። ምክንያቱም ከልጅ ጋር መለየት በጣም ከባድ ነው። ስለዚህ ህመሙን የሚያውቀው የታመመ ሰው ነው እና የጎደለሽን ነገር ለማሟላት ሞክሪ። የአረብ ሀገር መምጣት መፍትሄ አይደለም። በነገራችን ላይ ወደ ቁም ነገሩ፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ እኔ ደህና ነኝ። ወይኔ ጀማል፣ ወይኔ ጀማል፣ ወይኔ የበላቸው ጀማል እውነት አሁን ያጎደልከው እንግዲህ በጀር በካሜራ ጀርባ ነው። ምንድነው ብለህ ጠይቅ። አትገልፈጥ ጀማል። ይሄ እኔ እናንተ መገልፈጥ መቼም ነገር ነው የሚያመጣብን፣ ምክንያቱም ሰዎችን የማንረዳቸው ነው የሚመስለው። ወይኔ ጀማል የእውነት ተረዳት። ወይኔ ሀውዬ ልውሰዲሽ እንደ ሀውዬ ልውሰዲሽ እኔ በቃ ልውሰዲሽ። ነይ ቶሎ ዱባይ ልጆቹን እንደ እኔ ጣል አድርጊለትና ነይ ቶሎ ዱባይ ማለት ነው። ነይ ነይ ዱባይ ሀቢቢ ዌልካም ቱ ዱባይ ይላል ቡርጁ ከሊፋን እያሳየ ማለት ነው። እና የኒውድ የሆነ ስታለቅሽ ያሳዝነሽኛል። ስለዚህ እኔ ፊዚ ቪዛ አልክልሻለሁ፣ ፊዚ ቪዛ አልክልሻለሁ። እና መጫለሽ ዘንድ እንዲያታስቢ ጣላትሽ አልቅስ። ማንን ደስ ይበለው ብለሽ ነው ምታለሽ? እናቴ ለዙ የሳቀፍ ሁሉ ደስተኛል፣ የለም ያለቅሰብ ሁሉ ደግሞ የተከፋ አይደለም። ስለዚህ ከጉዜ እኔ ወስድሻለሁ የእኔ ቆንጆ፣ እንዲች ብለሽ እንዳይከፋሽ። አለበለዚያ ጉድ ጀማል ሁሴን መልእክቴን ለጀማል ሁሴን አድርሱልኝ እንደ ምንም እንደ ማንም ብላችሁ ማለት እንደውም፣ በኢሞ እልክልሃለሁ መልእክቴን እንዲሰማው ማለት ነው። ስለዚህ የጉድላትን ታሟላለህ ወይስ ልጆችህን እዛው ጣል አርጋ ልትምጣ በነገራችን ላይ ወደ ቁም ነገር ስንገባ እቤት መቀመጥ እቤት እንደ መቀመጥ አዛ የሚያደርግ ነገር የለም። ወላሂ እቤት መቀመጥ ማለት በጣም ከባድ ነው። አይምሯችሁ አንድ አይነት አይምሯችሁን አዲስ ወጣ ብላችሁ እንኳን ለመምጣት በጣም ከባድ ነው። ምክንያቱም አይምሯችሁን ሁልጊዜ ቤት ስለሆነ ነጋ መሸ ነጋ መሸ ቤት መቀመጥ በራሱ አሁን ትልቅ ችግር ነው፣ ወላ ስለዚህ እንደሚደብር በጣም ማንም ሳያውቀው አለ ቤት የተቀመጠ ሳያውቀው፣ በነገራችን ላይ ማለት ነው። እንጀራና ልብስ ምናምን ላይ አጓደልባት ይችላል። ግን ደግሞ ይዛሀት ተዝናና እንደገና ደግሞ እዛ የምትሰራበት ስራ ማለት ነው ቁጭር ገት እንደ ሻንጉሊት ፊት ለፊት ቁጭ ገት፣ እሷም ትሽጥ አንተም ሽጥ፣ ልጆችም እዛው ይዝናኑ። ምን ችግር አለው? ሱቁ ትልቅ ስለሆነ እዛው እዛው አዝናናት። የጎደለውን እንግዲ ተመካ ተመካከሩ ተመካከሩ የጎደለውን ማለት ነው። እኛ ሴቶች ብዙ ነገር ይጎልብናል። ትንሽ ነገር ስናገኝ እንስቃለን። ትንሽ ሲጎልብን ደግሞም እንባችን ቅርብ ነው። እዚች ላይ እኮ ነው የምትቀመጠው እንባችን እኛ ማለት ነውና፣ ጀማል በለው ጎዶ ለሆነ አስተካክል ጎ ጎ እንዴ ምንድነው ሴት ልጅ አታስለቅሱ ነው ሲል ሲያለቅስ እንደዚህ ነው አንጀት የሚራገበው። ኦ ማይ ጋድ ላችሁ እንዴ ባታልቅሽኝ ነው አታልቅሽኝ ማን እንደዚህ ሲበለው ማንን ይክፋው ብለሽ። ወይ ካልሆነ ልጅ ዱባይ ወስድሻለሁኝ እኔ ስፖንሰር ሆንሻለሁ። እንዴ አታስቢ። ስለዚህ ሀቢቢ ወልካም ቱ ዱባይ በሚለው ፕሌን እንደዚህ አድርጌ ነው ማመጣሽ። ስለዚህ እንዴ አታስቢ አታልቅሽኝ ዛራ ዘናበይ እንዴ ስንት አመት ለመኖር ይሄን ያክል ከልጆችሽ ጋር ስላለሽ ብቻ ደስተኛ ልትሆኚ ይገባን በነገራችን ላይ ማለት ነው ሁሉንም ታዩና ከልጆችሽ ጋር ስላለሽ ብቻ አጣኛ አናቀውም ልጆቻችን ጋር አብረን ሁላን እናቀው ግን ልጆችሽ ጋር ስለሆንሽ ብቻ ይሄ ብቻ በቂሽ ነው እኔ ቆንጆ ወላይ ያኔ እንደዚህ ከልጆቻችን ርቀስ እናር ነው ሁሉ ነገር የሚገባንና ግን ከልጆችሽ ጋር ስላለሽ ብቻ አልহামዱሊላህ ነው ማለት ያለብሽ ማለት ነው ካንቺ በላይ ያለውን ይያይሽ ሳይሆን ከን በታች ያለውን ይያይሽ ማመስገን ነው የሚገባሽ። እኔ ቆንጆ ማለት ነው ስንት ያንችን ደረጃ ደግሞ ስንት የሚመኘው አለ፣ ስንት ፈልጎ ያጠዋለ። ስለዚህ የጎደለብሽን ብቻ ሳይሆን መመልከት ያለብሽ ያለሽን የሰጠሽንም እኔ ቆንጆ ማለት ነው። የጎደለሽን ሁሉ ከስፉ በከባድ ነው ግን፣ የሰጠሽን ስታመሰግኝ የነሳሽን እንደሌለ ይገባሻል። በዛ ላይ ከልጆች ጋር ዘና ፈታያልሽ፣ ቤትሽ ቁጭ ብለሽ የቤት እመቤት ነሽ። እርግጥ የጎደለብሽ ነገር ሊኖር ይችላል፣ አይታወቅም ላክን ግን ሰልፎች ጋር ስላለች ብቻ አልሐምድ በየኔ ቆንጆ ሳናስበው ወተን እንደዚህ አይነት ጣጣ ጣጣ ነው። ባክሽ እንዳትወጪ፣ ወዲ ሀገር ምትዩ ወዲ ውጭ ምትዩ ነገር አልደግፈውም ባይዘዌ ማለት ነው። ምክንያቱም ከልጅ ጋር መለየት በጣም ከባር ነው። ስለዚህ ህመሙን የሚያቀው የታመመ ሰው ነው።